ቅዳሜ ገበያ። ይህ ካርታ የዓለም ንግድ ሚዛንን ያሳያል። አሜሪካ ዋነኛ የንግድ አጋር የነበረች ቢሆንም በጊዜ ሂደት ቻይና በርካቶቹን ይዛ የዓለም ዋና የንግድ ሸሪክ አድርጓታል። ይህንን የቻይና ግስጋሴን አሜሪካ ማስቆም ይቻላታል? የኢኮኖሚ በሳል ትንታኔዎች እንዲደርሷችሁ የቅዳሜ ገበያ የዩቲዩብ ቻናልን ሰብስክራይብ ያድርጉ። ትኩስ ትንታኔዎች በወቅቱ እንዲደርሷችሁ የደውል ምልክቱን ይጫኑ። የአሜሪካና የቻይና የንግድ ድርድር በስዊዘርላንድ ጄኔቫ እንደሚጀመር እየተጠበቀ ነው። ቻይናም አሜሪካም ልዑኮቻቸውን ልከዋል። በዚህ መካከል ግን ድርድሩ ገና ስላልተጀመረ እኛ ማን ሊያሸንፍ ይችላል የሚለውን ትንታኔ በዝርዝር እናቅርብላችሁ። የቻይና ኢኮኖሚ ግስጋሴ አዲስ የዓለም ልዕል አያል እንደሚመጣ አስረጅ መሆኑን በርካቶች ይስማማሉ። በክፍለ ዘመናት ዓለም ከአንዱ አያል ወደ ሌላው የተሸጋገረችበት መንገድ ነው ዛሬም እየታየ ያለው። ግሪክ ሮም ኔዘርላንድ ወይም የደች ስልጣኔ የስፔን የብሪታንያ ከዛም የአሜሪካ እየተከታተለ የመጣው በዚህ መንገድ ነው አንዱ ከአንዱ ጋር እየተፎካከረ አንዱ አንዱን እየጣለ እናም አሜሪካ ዛሬ ልዕላ ያልነቷን ልትጋፋት የመጣችውን ቻይናን ብትታገል የታሪፍ ጦርነትን ብትከፍት ሊገርመን አይገባም የአሜሪካ የታሪፍ ጉዳዮቹን ድርድር የሚመሩትና የገንዘብ ሚኒስትር የሆኑት ስኮት ቤሴት አሜሪካ ከቻይና ከምትገዛው ምርት እሷ ወደ ቻይና የምትልከው አንድ አምስተኛ ነው ወይ የምንልከው 20 በመቶውን ብቻ ነው ይላሉ። እናም ታሪፍ ቻይና ብትጥልብን እኛ እንጎዳም ይልቅኛ ቻይና ላይ ታሪፍ ብንጥል ብዙ የምትሸጠው እሷ ስለሆነች እሷ ነው የምትጎዳው ይላሉ። በዚህም የተነሳ ድርድር ያስፈልገናል፣ የንግድ ሚዛናችን መስተካከል አለበት ባይ ናቸው። እናም ትግሉ የሚደንቅ አይደለም ማን ያሸንፋል የሚለው እንጂ የአሸናፊነቱን ሚዛን ለመተንተን ልዕለ ኃያል እንዴት ይፈጠራል የሚለውን ትንታኔ በሁለት ዋነኛ ሚዛኖች ላቀርብላችሁ። የመጀመሪያው እስካሁን በዓለም ላይ በተለይ ደግሞ ብሪታንያ ለምን ተቆጣጥራ፣ ከዛ በኋላ ሌሎች ታግለዋት፣ አሜሪካ ልዕለ ኃያል የሆነችበትን ሂደት ብንመለከት፣ በዋናነት የዓለም ልዕለ ኃያል የሚያደርገው አንድን ሀገር አምራች ይሆናል። በብዛት የዓለም ምርት እርሱ ጋር ይመረታል፣ ወይ ዲዛይን ይደረጋል፣ ይታቀዳል፣ ይነደፋል፣ ይመረታል። በዓለም የምርት ሂደት ላይ ወይም የፕሮዳክሽን ሂደት ላይ ዶሚኔት ያደርጋል፣ የበላይነቱን ይቆናጠጣል። ይሄ አንደኛው የሌላ ሀያልነት ማሳያው ነው። ሁለተኛው ደግሞ የገንዘብ ክምችቱ ከፍተኛ ይሆናል፣ ወይንም ደግሞ ሰፊ የመጠባበቂያ አቅም የያዘና ሰፊ የተከማቸ ካፒታል የያዘ ሀብታም ይሆናል ማለት ነው። እነዚህን ሁለት ነገሮች ያሟላ ሀገር ልዕላ ህያል ይሆናል። ብሪታንያ ከደች ልዕላ ህያልነትን ስትረከብ እነዚህን ነገሮች አሟልታ ነው። ብሪታንያም እንደዚሁ ለአሜሪካ ልዕላ ህያልነቷን አሳልፋ ስትሰጥ እነዚህ ሁለት ነገሮች ተሟልተው ነው። በነገራችን ላይ ልዕላ ህያልነትን በኢኮኖሚ ጦርነት ወይም ደግሞ በኢኮኖሚ ፍልሚያ መታገል ሲያቅት እስከ ጦርነት ይሄዳል። ለምሳሌ ብሪታንያ ልዕላ ህያል በነበረችበት ዘመን የፈረንሳዩ ናፖሊዮን ቦናፓርት ጦርነት እስከማወጅ ደርሶ ያቃተውን የኢኮኖሚ የበላይነት በጦርነት ለማረጋገጥ ሞክሮ መጨረሻ ላይ በአውሮፓ ሽንፈትን ያስተናገደው ሁለተኛው የዓለም ጦርነትና የመጀመሪያው የዓለም ጦርነትም አዳዲስ ልዕለ ኃያላን በጀርመን ለማዋለድ የተደረገው ጥረት በመላው አውሮፓና በአለም ተሞክሮ ያልተሳካበትም ወቅት ነው እናም ልዕለ ኃያልነት በኢኮኖሚ ትግል ላቅ ሲልም በወታደራዊ ፍትጊያ የሚመጣ ነው ማለት ነው ቀድሞ ልዕለ ኃያልነት ትግሉ ላይ ወርቅ ትልቅ ሚዛን ሆኖ አገልግሏል። ብዙ ምርቶች ያመረተና ለዓለም ብዙ የሸጠ ሀገር ብዙ ወርቅ የመግዛት አቅም ይኖረዋል። ይሄ ደግሞ የመጠባበቂያ ክምችቱ ከፍተኛ ይሆናል ማለት ነው። የናፖሊዮንም ጦርነት ፈረንሳይን ልዕለ ኃያል ለማድረግ የዓለም ጦርነት ጀርመንን ልዕለ ኃያል ለማድረግ የተደረጉት እንግዲህ በንግዱ ተሞክሮ ያልተሳካውን በፖለቲካውና በወታደራዊ ለማግኘት የተደረገው ነው። አሁን ወርቅን በዶላር ተክታ ነው አሜሪካ ልዕለ ኃያል የሆነችው። በ1979 መጨረሻ ላይ የአሜሪካው ፕሬዝዳንት ኒክሰን ወርቅ ዋጋ እንዳይኖረው በሚል በሰሩት ስሌት መሰረት የአሜሪካ ግምጃ ቤት ከዚህ በኋላ ሀብት ለማከማቸት ወርቅን አይጠቀምም፣ ዶላር ይበቃናል ማለታቸውን ተከትሎ ዶላር በዓለም ልዕለ ኃያል ሆኖ እንደዚሁም ደግሞ ዋነኛው የመከማቻ አቅም ሆኖ የወርቅን ሚዛን በዝቅተኛ ደረጃ እንዲቆጠር አድርጎታል። እናም አሁን አሜሪካ ወርቅን በዶላር ተክታ ነው ዓለምን በሌላ አያልነት የምትመራው። በነገራችን ላይ የአሜሪካን ሌላ አያልነት ለመፈታተን ጃፓን በ1980ዎቹ የአውሮፓውያን አቆጣጠር ተቃርባ ነበር። ኢኮኖሚዋም ወደ አሜሪካ ተጠግቶ ነበር። ነገር ግን በዶላር ሚዛን የተነሳና ዶላር ቋሚ ሆኖ በመራመዱና የጃፓን የን በመዋዠቁ የተነሳ የሌላ አያልነቱን ሚና ሳታገኝ ቀርታለች። የአውሮፓ ህብረትም በሁለት ሺዎቹ መጀመሪያ ዩሮን በማስተዋወቅ ጀምሮ ኃያልነትን ለመቆናጠጥ በጋራ ሰብሰብ ብሎ ቢሞክርም አልተሳካለትም። ይህ የሆነው በዶላር ምክንያት ነው። እናም ሀገራት ለምን ዶላር ወደ ሽንፈት የሚዳርጋቸው ከሆነ ለምን ወርቅን አይመርጡም ብለን መመልከት እንችላለን። ለዚህ ደግሞ ዋነኛው አስረጃችን፣ ዶላር የሚመረጥበት ወይ ደግሞ ወርቅ የሚመረጥበት ምክንያት ምንድን ነው የሚለው ሲሆን ዶላርን ተመራጭ ያደረገበትን ሁለት ምክንያቶች ማስቀመጥ ያስፈልጋል። አንደኛው ደህንነቱ ነው። ዶላር የተረጋጋ ነው፣ ብዙ አይዋዥቅም። በሀገራት ገንዘብ ሲመነዘር ዶላር አብዛኛውን ጊዜ የተረጋጋ ዋጋ ይዞ ይታያል። ከወርቅ ይልቅም ዶላርን ወይም ደግሞ ጥሬ ገንዘብን ለማስተዳደር፣ ለማጓጓዝ፣ ደህንነቱን ለመጠበቅ ከክብደትም፣ ከጉዞም፣ ከአመቺነትም አንጻር ይቀላል። ስለዚህ በደህንነቱ ዶላር በዓለም ላይ አሁንም አስተማማኝ የሆነ መጠባበቂያ ገንዘብ ነው። በሁለተኛ ደረጃ ሊኩዊዲቲ የሚሉት ነው ወይም ደግሞ በቀላሉ ሊመነዘር የሚችል አገልግሎት ሊሰጥ የሚችል ማለት ነው። ዶላር ያለው ሰው በዓለም ዙሪያ በፈለገው ቦታ በማንኛውም ሰዓት የፈለገውን ነገር ሊገዛ ይችላል። ወርቅ የዛን ያህል ይገመት የነበረ ቢሆንም ወርቁ ገና ወደ ብር እስኪመነዘር ድረስ ጊዜ መፍጀቱ ከዶላር አንጻር ተመራጭ እንዳይሆን ያደርገዋል። በሌላ በኩል የዓለም ቁጥር አንድ ገዢና መጠባበቂያ ገንዘብ ባለቤት የሆነችው አሜሪካ ምርት ለመሸጥ ዶላር ያመቻል። እናም የዩኤስ ኢምፖርትን ለማግኘት ዶላር በጣም ተፈላጊ ይሆናል። እናም ዶላር ከፍ ማለቱ የአሜሪካ ኤክስፖርትን ግን በአንጻሩ ውድ ያደርገዋል። በተለይም የአሜሪካ ምርቶች በአለም እንዳይስፋፉ ካደረገው አንዱ የዶላር ሀያል መሆን ነው። ወታደራዊ ወጪዋን በከፍተኛ ደረጃ ንሯል። የዓለም ፖሊስነትን ስራ አሜሪካ ስለያዘች ማለት ነው። እናም አሜሪካ አሁን ወይ አምራችነትን መመለስ አለባት ወይ የዶላር ኃያልነቷን አጠናክራ መቀጠል አለባት። የኢኮኖሚ ሌላ ኃያል እንዳይመጣባት የቻለችውን ሁሉ ማድረግ አለባት። ያ ነው እንግዲህ የታሪፍ ጦርነቱን ያመጣውና ነው አሁን ወደ ድርድር የተቃረበው። አንዳንድ የኢኮኖሚ ተንታኞች እንደሚስማሙት ወርቅ ቢሆንና ምናልባትም ዶላር አሁን የዓለም ዋነኛ መጠባበቂያ ክምችት ባይሆን ኖሮ ቻይና አሜሪካን አልፋት ይሆን ነበር ይላሉ። ልክ እነ ጃፓንና እነ አውሮፓ ህብረት እንደሞከሩት ማለት ነው። አሁን ደግሞ በዶላር ላይ ሌላ እምነትን በከፍተኛ ደረጃ እየሸረሸረ ያለ ነገር ለቻይና ትልቅ ዕድል ፈጥሮላታል። አሜሪካ የአፍጋኒስታንን መጠባበቂያ ገንዘብ ታሊባኖች ሥልጣን ሲቆናጠጡ እንደዚሁም ደግሞ የሩሲያን የገንዘብ በተለያዩ ባንኮች ያሏትን የገንዘብ ክምችት ከዩክሬን ጋር ግጭት ውስጥ ስትገባ ማገዷ ለነ ቻይና መልካም ዜና ሆኗል። አሜሪካ ትታመንምና ሌላ ገንዘቦችን እናማትር የሚል በእርግጥ የቻይና ብቻ አይደለም ይህ ጉዳይ፣ ሌሎችም በርካታ ሀገራት ይህን እንዲያስቡ አድርጓቸዋል። እናም የአሜሪካ ገበያ ደግሞ አሁን በታሪፍ የመዝጋት አዝማሚያ ከተካሄደ የዶላር ምንጭን የሚያቀዘቅዝና በአሜሪካ ምርቶችን መሸጥ ውድ ስለሚያደርገው የዶላር ተፈላጊነት ሊቀንስ ይችላል። ቻይና እነዚህን ስልቶች እየተጠቀመች ነው። እናም በተጨማሪነት ደግሞ ሶስት ስልቶችን የታሪፍ ጦርነቱን ለማሸነፍና ልዕለ ኃያል ሆኖ ለመውጣት ሶስት ስልቶችን ትጠቀማለች ተብሎ ይታሰባል። የመጀመሪያው የቻይና መገበያ ገንዘብ ዩዋንን አስተማማኝ ማድረግ ነው። ለዚህም ቻይና ያደረገችው ከተለመደው ወጣ ብላ ማዕከላዊ ባንኳን ሰፊ ነፃነት ሰጥተዋለች። በቀላሉ ግብይት እንዲደረግም የገንዘብ ግብይት እንዲደረግ ከቻይና ማዕከላዊ ባንክ ጋር ማለት ነው፣ ድሎችን አመቻችታለች። ብዙ የዶላር ክምችት ያላቸው ወይም ደግሞ ብዙ መጠባበቂያ ገንዘብ ያላቸው ሀገራት እንደ አማራጭ ዩዋንን እንዲያዩትም ቅስቀሳ አድርጋለች። በተለይም የነዳጅ ላኪ ሀገራት የሆኑትና በርካታ ገንዘብ ያላቸው እንደ ደቡብ ኮሪያ ያሉ ሀብታም ሀገሮች የተወሰነ ገንዘብ በዩዋን እንዲያስቀምጡ ክምችታቸውን ቅስቀሳ አድርጋለች። ስኬትም ያስመዘገበ ነገር ተደርጎ ሊቆጠር ይችላል። ሁለተኛው የቻይና ስትራቴጂ አርኤምቢ ወይም የቻይናው ዩዋን በቀላሉ የሚገኝ ገንዘብ እንዲሆን ማድረግ ነው። ለዚህም ቻይና ያደረገችው ገበያዋን መክፈት ነው። ልክ አሜሪካ ገበያዋን ከፍታ ዶላር ብዙዎች እንዲያገኙ ድል እንደፈጠረችው ሁሉ ቻይናም ገበያዋን ከፍታ የቻይናም ሕዝብ እንዲሸምት አበረታታ። ሀገራትም ወደ ቻይና ኤክስፖርት በማድረግ ዩዋንን እንዲያገኙና በዩዋን ደግሞ ከቻይና የሚፈልጉትን እንዲገዙ በማድረግ የዩዋንን ተቀላል ተገኝነት ለማረጋገጥ ሙከራ አድርጋለች። በሶስተኛው ደረጃ ማገዝ ማቆሟ ወይም ደግሞ ሰብሲዲን ለመቀነስ ውሳኔ ማሳለፏ ነው። የቻይና ፋብሪካዎች ሰብሲዲ እየተደረገላቸው ወይም ደግሞ ድጎማ እየተደረገላቸው ተወዳዳሪ የነበሩት እንዲቆሙ በማድረግ ተወዳዳሪ ኢንዱስትሪ ብቻ በመገንባት ቻይና ለቢዝነስ የተመቸች በማድረግ የቻይናውን ገንዘብ ተጽዕኖ ፈጣሪ እንዲሆን በማድረግ ተንቀሳቅሳለች። በእርግጥ ይሄ የቻይናን ፍላጎት በከፍተኛ ደረጃ አንሯል። የቻይና ማህበረሰብ ሸማች እንዲሆንም አድርጓል። ያም ኢኮኖሚውን ለማንቀሳቀስ አግዟል። የቻይና ማህበረሰብ ብዙም ገዢ ባይባልም አሁን እየተሻሻለ መምጣቱ የቻይና መገበያ ገንዘብ ከዶላር ጋር ቀስ በቀስም ቢሆን እንዲፎካከር እድል የሚፈጥርለት ነው። ነገር ግን ይሄም ጉዳይ ቢሆን በታቀደው ፍጥነት አልመጣም የሚሉ ተንታኞች ማስረጃዎችን ያቀርባሉ። የመጀመሪያው የቻይና መንግስት በተለይም ፕሬዝዳንቱ ሺ ጂንፒንግ አሁንም ዋነኛ ትኩረታቸው የቻይና ማህበረሰብ ሸማች እንዲሆን ሳይሆን የቻይና ኢኮኖሚ ኤክስፖርት የሚያደርግ ወደ ውጭ የሚልክ እንዲሆን ትኩረት ማድረጋቸው አሁንም ጫና ያደርግባቸዋል። ልዕለ ኃያልነትን ለመዳፈር ማለት ነው። በሁለተኛ ደረጃ ደግሞ ፕሬዚዳንት ሺ ጂንፒንግም ሆኑ ኮሚኒስት ፓርቲው የመንግሥት ሥልጣን እንዳይዳከም ስለሚፈልጉ ፋብሪካዎችን፣ ማምረቻዎችን የኢኮኖሚ ዘርፉ ላይ ትልቅ ክንድ በማሳረፋቸው ነፃ ገበያ እና መተማመን ባለመኖሩ የዓለም ማህበረሰብ የቻይናን መገበያ ገንዘብ እንደ መተማመኛ እንዳያየው ያደርጋል። እናም የቻይና መንግስት ይህንን ማሻሻል አለበት። ይህን ካላሻሻለ ግን የንግድ ጦርነቱን የማሸነፍ ዕድሏን የቻይናን ያጠበዋል። አንዳንዶች ቻይና ልክ ጃፓን በሰማንያዎቹ የአውሮፓ ህብረት በሁለት ሺዎቹ አሜሪካን ለመገዳደር ሞክረው በዶላር የተነሳ እንዳልተሳካላቸው ሁሉ የቻይና መጣፍንታ እንደዛ ይሆናል ብለው ቢደመድሙም ዶናልድ ትራምፕ እና አማካሪዎቻቸው በዚህ አይስማሙ። የቻይና አመጣጥ አልፎን የሚሄድ ነው በዓይናቸው። በተለይ በአምራች ዘርፉ ላይ ያደረገችው ትኩረትና ቻይና ከቅርብ ዓመታት ወዲህ ሃይቴክ የሆኑ አሜሪካ ብቻ የተካነቻቸውን የረቀቁ የማኑፋክቸሪንግ ዘርፎች ለመቆጣጠር መሞከሯ፣ እንደዚሁም ደግሞ ቻይና የሀገር ቤት ኢንዱስትሪዎቿን ድጎማ እያደረገች መንቀሳቀሷ ልዕለ ኃያል የመሆን ፍላጎት አላት። እናም እንደ አውሮፓ ህብረትና እንደ ጃፓን በራሷ ጊዜ ትቀንሳለች ብለን አናምንም። ስለዚህ መታገል አለብን ብለው ወስነዋል። ለዛም ነው የታሪፍ ጦርነቱን ያወጁት። ነገር ግን አሜሪካ የታሪፍ ጦርነትን በታቀደ ስልት ብታውጅም ዶናልድ ትረምፕ በብዛት የሚሰሙት እጅግ አክራሪ የሆኑትን አማካሪዎቻቸው ነው መባሉ የዶላር ተአማኒነት በዓለም እንዲቀንስ እያደረገ ነው። እናም ትረምፕ የታሪፍ ጦርነቱን ለማሸነፍ በበኩላቸው ምን ሊያደርጉ ይችላሉ? የመጀመሪያው ዶናልድ ትራምፕ የአማካሪዎቹን ተሰሚነት ይቀይራል ተብሎ ይጠበቃል። የመጀመሪያው ነገርም የሆነው እንደነ ስኮት ቤሴት ያሉ ታሪፍን ቀነስ በማድረግ አሁን እስከ 145 በመቶ ያደረሱትን ማለት ነው ታሪፍ ቀነስ በማድረግ የአሜሪካ ኢኮኖሚ ፕሬዲክተብል እና የሚታመን ወይ የሚገመት እንዲሆን በማድረግ የአሜሪካ ኢኮኖሚ ፍሰት እንዲቀጥል ማድረግ አለባቸው። ከማኑፋክቸሪንግም ሁሉንም ማምረቻዎች ሳይሆን ሃይቴክ የሆኑትና በጣም የረቀቁት ላይ ብቻ ትኩረት በማድረግ ሌላውን ለቻይና በመተው መስራት አለባት የሚለውን ያስቀምጣሉ። ሁለተኛው ዶናልድ ትረምፕ ማድረግ አለባቸው የሚሉት የዶላርን ታማኝነት ማሳደግ ነው። ለዚህም የባንክ ነፃነታቸውን ማስጠበቅ፣ የሩሲያን የአፍጋኒስታንን የመሳሰሉ ገንዘቦችንና ተቀማጭ ገንዘቦችን የሚያግዱትን ትተው ማዕቀቦችን ማቆም፣ ፖለቲካዊ ጫናን መቀነስ የሚለው ነው። በሦስተኛነት ደግሞ ዶናልድ ትረምፕ ማድረግ አለባቸው የሚለው ህጋዊ ስደትን በብዛት ማስፋፋት ነው። አሜሪካ ዛሬ ያለችበት ደረጃ ላይ የደረሰችው ስደተኞች እውቀት፣ ገንዘብ በሙሉ እየፈሰሱ ለነዚህ ሁሉ በሯን ከፍታ በመቀበሏ ነው። ዶናልድ ትረምፕ እርግጥ ይህንን በጣም አተኩረው እየሰሩበት መሆኑ ይታወቃል። በስተመጨረሻ ምናልባት ቻይናም አሜሪካም የታሪፍ ጦርነቱን ለማሸነፍ ሁለቱም የሚፎካከሩበት መድረክ ዓለም አቀፍ መድረኩን ነው። ሀገራትን በማሳመን የድሃዎች ወገን የዓለም ፍትሐዊ የንግድ ውድድር ደጋፊ ቻይና ናት፣ አሜሪካ ናት? በሚል ተፎካክረው ማሳመን በታሪፍ ጦርነት ድርድሩ የበለጠ ሚዛን እንዲደፉ ያስችላቸዋል ይባላል። እናም በእኔ እምነት ማን ያሸንፋል የሚለውን ላስቀምጥላችሁ፣ ማንም አያሸንፍም። ነገር ግን በትግሉ ሦስት ሀያላን እንዳሉ ይቀጥላሉ፤ አሜሪካ፣ ቻይናና የአውሮፓ ኅብረት። ቻይና ግዙፏ ላኪ ሆና ቢሆንም ግን ላኪነት ሚነዋ በጣም ስለማይከብድ ጫና የማሳደር አቅም ይከብዳታል። አሜሪካም ቁጥር አንድ ገዢ ብትሆንም ሁሉንም የዓለም ምርቶች ገዢ ባለመሆኗ ተጽዕኖ አሳዳሪነቷ ጫና ውስጥ ይወድቃል። አውሮፓ ኅብረት ደግሞ በመካከል ላይ የሚገኝ ይሆናል። እናም ሦስቱም ልዕለ ኃያል ሆነው ተፎካካሪና ተወዳዳሪ ሆነው የዓለም ወሳኝ ግን እንዳይሆኑ ያደርጋቸዋል። እናም አሜሪካም ቻይናም ድርድራቸው ቢሳካ ይሻላቸዋል። አሁን በእርግጥ አዲስ የዓለም ኢኮኖሚ ዘርፍ እየመጣ ነው፣ ጂኦ ኢኮኖሚክስ ይባላል። ይህን ደግሞ በሌላ ቀን በዝርዝር አቀርብላችኋለሁ። ቅዳሜ ገበያ የቢዝነስና የኢኮኖሚ ፕሮግራም ነው። በራዲዮ፣ በፌስቡክ፣ በቴሌግራም፣ በቲክቶክ በዝርዝር ያገኙታል። በተለይም ደግሞ ቅዳሜ ገበያ በአማርኛና በእንግሊዘኛ ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የኢኮኖሚ ትንታኔዎችና ማብራሪያዎች እንዲደርሶት ያደርጉ። የደውል ምልክቱን በመጫን ወዲያውኑ መረጃ እንደተለቀቁት እንዲደርሶት ያደርጉ።